ሰብስክራይብ በማድረግ ቤተሰብ ይሁኑ። ወመን ዩሪድ አን ዩድለሁ በወንጀሉ በኃጢአቱ ሰበብ ደግሞ ሊያጠመው የፈለገውን ሰው አላህ በአዘን ምንድነው እንደጻፈበት ማረጋገጫው፣ የጀዓል ሰድረሁ ደይቃ ደረቱን ጠባብ ያደረግበታል። ቁርአኑ የወረደው አንድ ነው፣ ስራው ግን ሁለት አይነት ነው። ለተቀበሉት ላመኑበት ኢማንን ሲጨምርላቸው፣ ላላገጡበትና ለካዱት ደግሞ ክህደትን ይጨምርባቸዋል ማለት ነው። ቀልቡ የታመመ ሰው መለያው ፈተራሁም ፊ ገፍለቲን ላ ዩእሚኑን እዛው ዝንጋቴ ላይ ሆነው ሳያምኑ ሞት ይደርስባቸዋል፣ ቅያማ ይቆምባቸዋል። ስለ አኺራ አንዳንድ የዘነጉ ሰዎችን ስታስታውሳቸው አንዳንድ ጊዜ ላለመቀበል በትዕቢት ስሜት ተወጥሮ ምን ይልሃል፣ አንተና እንዴ ዛሬ እስልምና ለሌልት አስተምረኝ የመጣኸው ወአነ ሙስሊሙን ኸይሩ ሚንክ እኔ እኮ ከአንተ የተሻልኩ ሙስሊም ነኝ ይላሉ። ሀላባ ላይ ነበርኩኝ የአምስት ቀን ኮርስ ስሰጥ አንድ ወንድሜ ወንድሙ አግብቶ እቤቱ ራት ጠርቶን ነበር። እዛ ራት ላይ የምናቃቸው ወንድሞች ነበሩ። በንጋታው ወደ አዲስ አበባ እንሳፈራለን ብለው ተሳፈሩ። እነሱ አዲስ አበባ ሄደው ከዛ ደርሰው ሊመጡ ብዙ እቅድ አላቸው። አዲስ አበባ ሊገቡ አላባ እንግዲህ 245 ኪሎ ሜትር ነው። 50 ኪሎ ሜትር ሲቀራቸው ሌመን ላይ አላህ የጻፈው ግን አጀል ደረሰ። እነሱ የተጫኑበት ሃይሩፍ የቀኝ መስመሩን ይዞ ወደዚህ ሲሄድ ከላይ ደግሞ በዚህኛው በኩል ግራውን ወይም ለሱ ቀኙ የሆነውን ይዞ ይመጣ የነበረ ቅጥቅስ ቅጥቅጥ ምንድነው ቼንቶ የተቆፈረ ጉድጓድና ጋሪ እሸሻለሁ ብሎ ወደዚህ በኩል ሲመጣ ከታች ከመጣው ጋር ተጋጩ። መኪናውን ለሁለት ነው የከፈለው፣ ሰነጠቀው። ከነዛ ሰዎች የምናውቃቸውም ወደ አኼራ ሄዱ። እንደውም አንዱ ሞተ የተባለው መጀመሪያ ሰዎች የተረፉበት ወንበር ላይ ነበር የተቀመጠው። መተኛት የምፈልገው እዛ ጋ ነው ብሎ ቦታ ቀይሮ በተቀመጠበት ነው ወደ አኼራ ሄደው። ለካ የቀየረው መኝታ ሳይሆን አጀሉ ነው። አላህ የጻፈለት ነው። አላህ ይቀበላቸው። አላህ ከሸሂዶች ያርጋቸው። ቀብራቸውን ያስፋላቸው። እኛ እንኖራለን ብለን እናስባለን። የምንሄደው ግን ወደ ሞት ነው። ያ ከሆነ ሁሌም ጭንቀታችን ለአኼራ መሆን አለበት። ስለ ኢማን የሚነግረንን ሰው መውደድ አለብን። ኢስላምን ለመማር ደረታችንን ማስፋት አለብን። በወቅታዊ ጉዳዮች ላይ ኮአክቲቭ እንደምንሆነው ሁላ፣ እሺ፣ በዲናችን ጉዳይ ውስጥ መቼ ነው ንቁ ተሳታፊ የምንሆነው? ለምን ያ አይሆንም? ስለ ኳስ በጣም እናውቃለን። አሊሞች ነን፣ የሚቀድመን እኮ የለም። ያለፈው ዓመት የ2021 እንዳልቆ 2022 ከተጀመረ መቼ እንደተጀመረ እናውቃለን። ማን ከማን ጋር ግጥሚያ እንዳለው ሙሉ ዓመታዊ ሪፖርቱ ደርሶናል። ይህን ሁሉ ኢንፎርሜሽን ያለን ሰዎች ነን። ስለ ዲን ትምህርት አለ ሲባል ግን ብዙ ሰዎች ለምንድን ነው የሚቀሩት? አላህ ያብጀን አላህ ያስተካክለን። ይሄ ቀልባቸው የተስተካከሉ ሰዎች መለያ እንደሚሆን ምንድን ነው ማረጋገጫው ሲሉ ሱረቱል አንዓም ቁጥር 125ን ሸይሁ አቀረቡ። አላህ ምን ይላል? ፈመን ዩሪድ ላሁ አን የህድየሁ ምልክቱን ነው የሚነግሩን

ደረቱን ጠባብ ያረግበታል። ሓረጃ ቸጋራ ያረገዋል። ከአነማ የሰዓዱ ፊ ሰማ ልክ ወደ ላይ ወደ ሰማይ ያለ መሰላል ለመውጣት እንደሚታገል ሰው ኢስላምን ለማዳመጥ ስለ ኢስላም ለመማር ደረቱን ነው ያጠብበት አለ። ምክንያቱ ምንድን ነው? የሰውየ ወንጀል ነው። ስለዚህ እኛም ዛሬ አላህ ምን ያህል ወፍቆናል ስለ እስላም ለመስማት ያወቅነውንም ለማስተማር ስለ እስላምና ስለ ሙስሊሞች ወቅታዊ ሁኔታ ሲነገር ጉጉታ አለን ወይ ለመስማት ለዛ ነገር ዝግጁ ወይ በዛ መምራት እንችላለን ዝግጁ ከሆንን ሁሌም ሀሳብ ጭንቀታችን የኡማው ነገር የእኛም የግል ጉዳይ ከሆነ አልহামዱሊላህ ምልክቱ እየታየ ነው ማለት ነው ካልሆነ ግን የኢስላም ነገር የሚጨንቀን ብዙ መስማት የማንፈልግ ከሆነ የሆነ ትርፍ ጊዜ ብቻ መሄጃ ስናጣ ጊዜ ለማሳለፍ የምንለው። ከሆነ አደጋ ላይ ወድቀናል። ዋና ህይወታችን ይሄ ነውና ማለት ነው፣ ግልጽ ነው። ስለዚህ ያንን ልናደርግ ይገባናል። ነው ቀልባቸው በሽተኛ የሆኑ ሰዎች ሀቅ ሲመጣላቸው አይወዱም፣ ሀቅን ይጠላሉ። ነው በል ጃአሁም ቢል ሀቅ ወአክፈሩሁም ሊል ሐቂ ካሪሁን። እውነቱን ይዞላቸው ነበር መልእክተኛው የመጣው እነሱ ግን አብዛኛዎቹ እውነትን የሚጠሉ በመሆናቸው ነው። ሶስተኛው ቀልባቸው የተስተካከለ ሰዎች መለያቸው ምንድ ነው? ኢጃበቱ ደዓወትል ኢማን ወሁቡል ኢዝድያድ ሚንሁም። ወደ ኢማን የሚጣሩ ሰዎችን እሺ ብለው ይቀበላሉ። ኢማናቸው በየጊዜው እንዲያድግ እንዲጨምርም ፍቅርና ጉጉቱ ይኖራቸዋል ነው። ይሄ ቀልቦ የተስተካከለ ሰው ነው። ለዚህም ማረጋገጫው ቀልባቸው የተስተካከሉ ሰዎች በሱረቱ አሊ ዕምራን ቁጥር 193 ላይ አላህ ስለ እነሱ ሲነግረን እንዲህ ይላሉ አለ ረበና፣ ጌታችን አላህ ሆይ፣ ኢነና ሰሚዕና ሙናዲየን እኛ አንድን ሰባኪ ወይም አንድን ተጣሪ ሰማነው ዩናዲ ሊልኢማን ወደ ኢማን ጎዳና ሲጣራ ምን በማለት አን አሚኑ ቢረቢኩም በጌታችሁ በአላህ መኑ በማለት ሲጣራ ሰማነው እኛም ተቀበልነውና ፈአመና በዚህ ጌታ አመንን በማመናችንም ሰበብ ረበና ጌታችን አላህ ሆይ ፈግፊር ለና ዙኑበና። ወንጀሎቻችንን ለኛ ማርልን፣ ወከፍር አና ሰይአቲና ኃጢአቶቻችንን ከኛ ላይ አብስልን፣ ወተወፈና መዓል አብራር ከደጋግ ባሪያዎችህም ጋር ግደለን ውሰደን በማለት ይጠይቃሉ፣ ይለምናሉ። እነማን ቀልባቸው የተስተካከሉ ሰዎች፣ ወደ ኢማን የሚጣራን ሰው ይፈልጋሉ፣ ባገኙበት ቦታ ያዳምጣሉ። ጥሪውን ተቀብለው ደግሞ ያንን ነገር በልቦናቸው ያኖራሉ ማለት ነው። ሙናፊቆች ከሆኑ ግን ያሾፋሉ፣ ከመስመር ይወጣሉ። ቀልባቸው የታመሙ ሰዎች አላህ ምን ይላል? ወኢዛ ማ ኡንዚለት ሱረቱን ይላል። ከጌታ አላህ ዘንድ አንድ ሱራ በወረደ ጊዜ ፈሚኑሁም መን የቁል ከመናፍቃን መካከል የሚላለ አዩኩም ዛደትሁ ሃዚሂ ኢማና፣ እያሾፉ እያላገጡ፣ አሁን የወረደው ሱራ እስቲ ከናንተ ውስጥ ማንኛው ነው ኢማኑ የጨመረለት ይላሉ። አላህ ምን አለ? ፈአማ ለዚነ አመኑ ፈዛደትሁም ኢማና፣ እነዛማ ያመኑ ሰዎች ኢማንን ጨመረላቸው። ወሁም የስተብሽሩን መልካም የምሥራችን የሚገላለጹ ሲሆኑ፣ ወአማ ለዚነ ፊ ቁሉብህም መረዙን፣ በልቦናቸው ግን በሽታ ላለባቸው ሰዎች ምንድነው የጨመረው? ፈዛደትሁም ርጅሰን ኢላ ርጅሲህም፣ በርክሰታቸው ላይ እርክሰትን፣ በኩፍራቸው ላይ ሌላ ኩፍር እንጂ አልጨመረላቸውም። ቁርአኑ የወረደው አንድ ነው፣ ስራው ግን ሁለት አይነት ነው። ለተቀበሉት ላመኑበት ኢማንን ሲጨምርላቸው፣ ላላገጡበትና ለካዱት ደግሞ ክህደትን ይጨምርባቸዋል ማለት ነው። ስለዚህ እኛ ቁርአን በሚነበብልን የቁርአን ትምህርት በሚሰጠን ጊዜ ውስጣችን የመቀበሉ ነገር ከየትኛው ግሩፕ ነው፣ ይሄንኑ ማየት አለብን ማለት ነው። ሌላው አራተኛ፣ አሁንም ቀልቦ የተስተካከለው ሰው መለያው ምንድነው? አተዘኩር

ተዘከሩ ይላል። አይሰሩም አላለም። ሰው ናቸው፣ ሊሰሩ ሊሳሳቱ ይችላሉ። ከሌላው ግን በምን ይለያሉ? ወዲያውኑ ነው የሚያስታውሱት። ፈኢዛሁም ሙብስሩን ተመልካቾች ናቸው፣ በዛው በእውርነታቸው አይዘወትሩም ነው ሊዛሊከ ሸረዐላሁ ተዝኪር። ለዚህም ነው አላህ ማስታወስን መገሰጽን የደነገገው በቃሉ ማለት ነው። በሌላ ስፍራ አላህ ምን ይላል? ወዘክር ፈኢነዝ ዚክራ ተንፋ ልሙእሚኒን፣ አስታውስ ያንተ ማስታወስ አማኞችን ይጠቅማቸዋልና። በሌላም ስፍራ ምን ይላል አላህ? ፈዘክር እን ነፈዓቲ ዚክራ፣ አስታዋሽ ጠቃሚ በሆነበት ስፍራ ሁሉ አስታውስ ብሎ ጌታችን አላህ ደንግጓል። ለምን ሰየዘከሩ መን

አንዳንድ ጊዜ ላለመቀበል በትዕቢት ስሜት ተወጥሮ ምን ይልሃል? አጂእተ ሊቱዓሊመኒ አልእስላም ልየውም፣ አንተና እንዴ ዛሬ እስልምና ለሌል ታስተምረኝ የመጣው ወአነ ሙስሊሙን ኸይሩ ሚንክ፣ እኔ እኮ ከአንተ የተሻልኩ ሙስሊም ነኝ ይላሉ። መሆን ከነበረበት ከአንተ የተሻሉ ትክክለኛ ሙስሊሞች ከሆኑ የአንተን ተዝኪራ የአንተን ማስታወሻ አይተው መቀበል አለባቸው እንጂ እንዴት በንቀት አይን ትላንትና የመጣችሁ እናንተ እንዴት ዲኑን ታስተምሩን አላችሁ የሚል አባባል አለ። ይሄ ስህተት ነው። ትላንት የመጣ ሰው ወይ ከትላንት ወዲያ የመጣ ሳይሆን ምንድነው እየተናገሩ ያሉት እያስተማሩ ያሉት የአላህን ቃል ነው የረሱል ሰለላሁ ዐለይሂ ወሰለም ሀዲስ ነው ያ ከሆነ ትላንት ከመጣ ሰው አይደለም ዛሬም ከመጣ ሰው ልንቀበል ግድ ነው ነቢያችን ዐለይሂ ሰላት ወሰላም አይሁዱ የተናገረውን ንግግር እውነት በመሆኑ ተቀበለውታል አጽድቀውለታል ነቢያችን ዐለይሂ ሰላት ወሰላም ዘንድ መጥቶ ሰሃቦችን ነው የወቀሳቸው ኢነኩም ለአንቱሙል ቀውም ነው እክያለው መጀመሪያ እናንተኮ ኮ ምንኛ ያማራችሁ መልካም ህዝቦች ናችሁ። ለውላ አነኩም ቱሽሪኩነ ቢላህ በአላህ ታጋራላችሁ እንጂ አለ። አስደንጋጭ ንግግር ነው። ግን ምንድን ነበር ያጋሩ የነበረው? የአላህን ፍቃድ ከፍጡር ፍቃድ ጋራ፣ የአላህን እርዳታ ከፍጡር እርዳታ ጋራ እና በሚለው በዋውል አጥፍ አያይዘው ይናገሩ ነበር ልክ ዛሬኛ እንደምንለው ተቸግረናል፣ መድረሻ አተናል፣ አላህና እናንተ ካረዳችሁን መውጫ ቀዳዳ የለንም ይላል። አይባልም፣ ስተት ነው። አላህ ካረዳኝ ከዚያም እናንተ ሰበብ ካልሆናችሁኝ ብሎ የሰበቡን ደረጃ ዝቅ አድርጎ ከዚያም በሚለው ቃል መናገር ሲገባው አላህና እናንተ ብሎ የአላህን ረጅነት ከሰዎቹ እርዳታ ጋር አጣምሮ ነው የሚያመጣው። እና በሚለው ቃል የማጣመር ሽርክን ሰሃቦች ይጠቀሙ ስለነበር ያ አይሁዲው ሲናገር ነብያችን ሰለላሁ ዐለይሂ ወሰለም ከዚህ በኋላ እንዳትሉ ብሎ ለሰሃቦች መከሩ። እንዴት ከአይሁድ ይህን ምክር እንሰማለን አላሉ። ምን አገባህ አንተ ዞር በል አላሉ። ዛሬም ትላንት የመጣችሁ ወይ እንትኖች ዋሃብዮች ከመባል ይልቅ የሚናገሩት ንግግር ከቁርአንና ከሀዲስ የገጠመ ነው ከትክክለኛው የእስላም አስተምሮ ያልወጣ ነው። ያ ከሆነ ለሀቅ ክብር ሲባል ነው የምንቀበለው፣ ለሰውየው አይደለም። ከሀቅ ካልገጠመ ለምን የራሳችን ዘመድ ወይ ወላጅ አባት አይሆንም መቀበል የለብንም። ሀቅ ከምንም በላይ ለኛ አስፈላጊ ነውና፣ ማስታወስ ቀልቡ የተስተካከለ ሰው ባህሪው ነው። ሲያስታውሱትም ይመለሳል። አምስተኛ ደግሞ አልየቂ በእምነታችን በዒባዳችን በዲናችን ፍጹም እርግጠኝነት፣ አለመወላወል፣ በጥርጣሪ አለመመላለስ አቋማችን የጸና መሆን አለበት። ቀልቦ የተስተካከለ ሰው የቂን አለው በእምነቱ ነው። ያው የቂን ሶስት ደረጃ እንዳለው እናውቃለን። የመጀመሪያው የቂን ወይም እርግጠኝነት በእውቀት በትምህርት የምንቀስመው ነው። ሁለተኛ ደግሞ ያ የተማርነውን ያወቅነውን ወይም የተነገረንን ነገር በአይን አይተን በማየት ስናረጋግጠው ነው። ሶስተኛ ደግሞ ከማየትም በላይ ምን የቂን አለ፣ ከስሜት ሕዋሳታችን ጋር ሲቀላቀል ምንም ጥርጥር የሌለበት እንከን የሌለው የቂን ደረጃ እንደርሳለን። ግልጽ ነው ኢማም ኢብኑልቀይም ረሂመሁላህ በምሳሌ ስለገለጹት ነው ይህን አንድ ወዳጅህ በፍጹም አይዋሽን ብለህ የምታምነው ሰው ቤቴ ማራምጥቻለሁ የመቀሌ ነጭማር አለኝ ብሎ ቢነግረህ ያው ነጭ ማር ስለመወድኖኒ ታምነዋለህ አይዋሽም ብለህ ያን ሰው ካመንከው እከሌ ቤት ነጭማር አለ ብለህ መናገር ትችላለህ እርግጠኛ ነህ ለምን ከሱ ሰምትሃልና እና ከፈለግክ ብሎ ቤቱ ይወስድህና በቅርብ ደሞ አስጠግቶ ሲያሳይህስ ወደ ምን የቂን ተሸጋገረ ወደ አይነል የቂን ተሸጋገረ። ግን አንዳንድ ጊዜ የምታየው ነገር ራሱ ሊያጠራጥር የሚችልበት አጋጣሚ አለ። ሙዝ ቢሆንስ ወይ ስኳር ተቀላቅሎ ሌላ። ጣትህን ትገትና ወደ እሱ ሰንዝረ ትቀምሰዋለህ። ስሜቱ ከውስጥህ ጋር ሲዋሃድ አሁን ሐቀል የቂን ሆኗል ማለት ነው።

ዕልሙል የቂን ነው። ዛሬ አላህና መልእክተኛው ስለነገሩን እርግጠኞች ሆነናል። ነገ የውሙል ቅያማ ደግሞ በአርዱል መሕሸር ላይ ሆነን ወኡዝሊፈቲል ጀነቱ ሊልሙተቂን ተብሎ ጀሀነም ደግሞ ለአመፀኞች ቀርባ በሚያዩዋት ሰዓት አይኑል የቂን ይሆናል አሉ። ከዛስ የጀነት ሰዎች ከጌታቸው ውሳኔ በኋላ ጀነት ውስጥ ገብተው ከጸጋዋ መቋደስ፣ መብላት፣ መጠጣት ሲጀምሩ፣ የጀሃነም ሰዎች ወደ ቅጣቱ ተወርውረው ቅጣቱን ሲቀምሱ

አያቱ ሊቀውሚ ዩቂኑን ለሚያረጋግጡ ህዝቦች ነው ምልክትነቱ፣ ነው እሚለው። ጠቃሚነቱ በእምነት የቂን ማለት እርግጠኛ ሆኖ መገኘት፣ በራሱ ቀልቡ መስተካከል ሌላው መለያ ነው። ሙናፊቆች ከሆኑ ግን በል ሁም ፊ ሸኪን የልዓቡን በዛው ጥርጣሪያቸው ውስጥ የሚዋልሉ ናቸው ነው። ወላ ያርፉ አልየቂና ኢላ ከማ ቃለ ተዓላ እንዲ አይነት ተጠራጣሪዎች የቂንን አያውቁም። አላ እንደነገረን የውሙ ልቅያማ ቢሆን እንጂ ምና አለ የውሙ ልቅያማ ወለው ተራ ኢ ልሙጅሪሙን ከሃዲያንን አመፀኞችን ብታያቸው ኖሮ ይላለ ላ ናኪሱ ርሲህም ራሶቻቸውን ያቀረቀሩ ሆነው ንደ ረብህም በጌታቸው ዘንድ በኃጢአታቸው ምክንያት በእፍረት ራሶቻቸውን ያቀረቀሩ ሆነው ምን ይሉ ነበር? አለ የዛኔ፣ ረበና ጌታችን፣ አላሁይ አብሰርና፣ ዛሬ ሁሉን ነገር አይተናል። ወሰሚዕና፣ የተባለውን ሁሉ ሰምተናል። ስለዚህ ፈርጅዕና፣ አንዴ ወደ ዱንያ እድል ስጠንና መልሰን ናዕመል ሳሊሐ፣ መልካም ስራ ሰርተን እንመለስ። ለምን ኢና ሙቂኑን፣ አሁን እርግጠኛ ሆነን አለ ግን የማይጠቅምበት ቀን ነው። ስለዚህ ዛሬ በእምነታችን የቂን ይኑረን። የቂን ከሌለን ሸክ ካለብን ወደ ኩፍር ነው ምንገባው። እስልምና በፐርሰንት ተቀባይነት የለውም። መቶ ፐርሰንት በእምነታችን እርግጠኛ መሆን አለብን። መቶ ፐርሰንት አላህን እንደምንገናኘው በአኼራ እርግጠኛ መሆን አለብን። ይሄ አኼራ የሚባለው ዓለም እውነት ግን ሊኖር ይችላል የሚል ጥርጣሬ ካለብን አላመንም ማለት ነው። ወይም አንዳንዶች እንደሚሉት ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ይላሉ። ምናልባት እንደውም አኼራ የሚባለው ዓለም ካለ ዛሬ የሰራ ነው ደግነት ይጠቅመናል ለማለት ነው። አይጠቅምም። አህመድ ዲዳት ረሂመሁላህ ይህ ጥያቄ የቀረበላቸው ይባላል። ምንድነው እሱም ከአንድ ኤቲስት ነው። አህመድ ዲዳት ብሎ ጠየቃቸው። እንደው ይሄ እናንተ በአኼራ የምትሉት ነገር በሳይንሱ ዓለም ከፍተኛ ጥናት ተደርጎበት ምርምር ተካሂዶበት እንበልና አለ በምሳሌ ድንገት የምርምር ውጤት ከሞት በኋላ የሚነሳ አካል የለም የሚል ቢሆን ኖሮ ምን ይሰማዎታል? አላቸው ልክ እስከዛሬ የለፉለት ጌታ ሻህዋውትን የገደቡት ነገር እንደው አይቆጮትም ለማለት ነው ምን ይሰማዎታል ውሸት ሆኖ ቢገኝ ሲላቸው በራሱ መናሀጅ ነው የመለሱለት አሁን አንተ እንዳልከው ምርምር ተካሂዶበት ሳይንቲስቶች ከፍተኛ ጥናት አድርገውበት አኼራ የተባለው ነገር መኖሩ ቢረጋገጥ አንተ ከሚደርስብህ ከስትረስ የበለጠ አይደርስብኝም አሉ አንተስ ምን ይሰማ አለሁ እኔስ እንዳልከው በቃ ሞቼ የቀረው አልተቀሰቀስኩም አኼራ የለም ቢባል በምርምሩ ሂደት ግን መኖሩ ቢረጋገጥስ አንተ የምትከስረው ጀሃነም እሳት በመግባት ነው አንተ ከደረሰብክ ክስረት አይደርስም የማን ይሻላል እኮ ያሉት ነው በዛው ሎጂክ ስለዚህኛ አኼራ ለመምጣቱ ምንም ጥርጥር የለንም ደሊልም አያስፈልገውም ውስጣችን ስለተቀበረ ብቻ ነው አላህ በሰው ልቦና ውስጥ ዘላለማዊነትን ተክሏል የውመ ምን ል አያም እንሞታለን ነው እንጂ የምንለው ዛሬ እኔ እሞታለሁ የሚል ሰው አለ እንዲ ቀብሩን የሚያዘጋጃለ ዛሬ ሟች ነኝ ብለው ሀታ ሌላው ይቅርና ሚሊዮኖችን በአጠገቡ እያየ በሞት የቀጠፈው የኢቦላ ወረርሽኝ በሽታ አይኑ እያየ ሚሊዮኖችን እዛው በደቂቃው ሲገል አይቶ፣ አንድ ሚሊዮን አንደኛው እሱ ሆኖ ብያዝስ፣ መድኃኒት እዛ ጋር አለ ከተባለ ይሄዳል አይሄድም? ሚሊዮኖች የሞቱበት እኔ እድናለሁ እንዴ? ባይሆን ቀብር ገብቼ ልጠብቀው ሚላለ። ላላላ ምናልባት እድን ይሆናለሁ፣ ሁሌም እኖራለሁ። ውስጣችን ነው ያለው። ስታነጋ አመሻለው ነው ስታመሽ ደግሞ አነጋለሁ ነው አንድ ቀን ሟችነን ኢን ጀነራል ተቀብለነዋል በነፍስ ወከፍ ግን ዛሬ ነው መሞቶ የሚል ሰው የለም ሁሌም እኖራለሁ ነው ለምንድነው አላህ ይሄን የመኖር ምኞት የተከለው ነው አሁን ጥያቄው መጀመሪያም አላህ የህያዋን አምላክ ነው የሙታን አምላክ አይደለም በውስጣችን የተከለው ተህቂቅ ሊያደርግልን ነው ያ ግን መቼ ነው የውሙል ቂያማ ነው እውነት ነው ሁሌም መኖራችን አይቀርም ዘላለማዊነት ውስጣችን አለ ያ ዘላለማዊነት ግን በአኼራ ነው ወይ በጀነት ነው ካልሆነ በጀሃነም ነው። አላህ ይጠብቀን። ያንን አሳምረን እንድንሄድ ዛሬ በእምነታችን የቂን ሊኖረን ይገባል። ሰት ሁኳ ሰዓት አልፏል ተብያለሁ። ስለዚህ ኢንሻኣላህ በጥቅሉ ዋናው አንድ ሁለት እያሉ ነጥቡን ማብራራቱ ሳይሆን የተግባር ሰው ሆኖ መገኘት ነው። ሸይኹ ኪታቡን አዘጋጅተዋል። ምክሩን ሰጥተው በእኛ ላይ ሁጃ ቀርበዋል። እኛ አንብበን ሰምተን ሁጃው ቆሞብናል። ከኛ የሚጠበቀው ከዚህ በኋላ ልባችንን ለመቀየር መዘጋጀት ነው። መንግስት ለምሳሌ ብልጽግና ፓርቲ እሺ፣ ምርጫውን አሸንፊያለሁ አለ። ከዛ ስንለው አሸንፊያለሁ ብሎ ቁጭ አላለም። ቀጣይ የአምስት ዓመት መርሃ ግብር ነው የነደፈው ከ2014 እስከ 2018። ቀጣይ ምርጫ እስኪመጣ ባሉት አምስት ዓመታት ውስጥ ምን መስራት አለብኝ? እቅድ ፕሮግራም አውጥቷል እንደ ፖለቲካ ፓርቲ። ትምህርት ቤቶች ለ2014 ምዝገባ ጨርሰን አዘጋጅተናል ብለው የ2014 ትምህርቱን አዘጋጅተው አሰናድተዋል። እኛስ ለአኼራስ ምንድነው ያዘጋጀነው? ፕሮግራም ማውጣት የለብንም። የፕሮግራም ሰው አደለንም። ሙስሊሞች መንግስት የአምስት ዓመት፣ የአስር ዓመት፣ የሃያ ዓመት እያለ ይነድፋል፣ ምን መስራት እንዳለበት። እኔ ደግሞ ሞት መቼ እንደሚመጣ አላውቅም። የአኼራ ሰው ነኝ። ለአኼራዬ ምን ማድረግ አለብኝም? በ2013 ያለው ማንነቴ በዛው 2014 ላይ መቀጠል አለበት። በ2014 ልዩ ሰው መሆን የለብኝም? እንዴ እቅድ ማውጣት አለብን። እንቀየር ማለት ያ ነው። ፕሮቴስታንቱ ይመጣና ያልሰበከበት ከተማ ላይ ይመጣና ፌስቡክ ላይ አላያችሁ? ዓለም ባንክን ለኢየሱስ አልዋሁ ቤተል ለኢየሱስ እንስት ቀጣይ 2014 ከኢየሱስ ጋር ብሩህ ነው ይላሉ። እሺ እኛስ ከአላህ ጋር መቼ ነው በ2013 ያለው የኡማው ውድቀት ማብቂያ ይሆናል፣ በ2014 አላህን ይዘን ለዲናችን ከፍታ የምንሰራበት በግል ህይወታችን የምንቀየርበት ኡማውን አንድ የምናረግበት ዘመን ነው ብለን እኛስ መቼ ነው ፕሮግራም እናወጣው? እነሱ ተሳካላቸውም አልተሳካላቸውም ፕሮፓጋንዳው ራሱ አንድ ስኬት ነው ብሎ ስለሚያምኑ ይኸው ፌስቡክ ላይ ለጥፈዋል። ከዚህ በኋላ ያሉ ቀናቶች ዓለም ባንክና ቤቴል ወደ ኢየሱስ ሊመጡ ነው ነው። ግን እኛስ ቀንም ማለፍ የለብንማ እንደውም የቀሩት ኩፋሮች ወደ ኢስላም ይመጣሉ ብለን ብንሰራስ